ብልጽግና በታሪክ ካለፍንባቸው ፓርቲዎች የተለየ የሚያደርገው ምንድን ነው? እንደ ብልጽግና በከፍተኛ ድምፅ አሸንፎ የለም ብቻዬን አልመራም የምትፎካከሩ ኑ እና አብረን መንግሥት እናስተዳድር ያለ ማን አለ? እስካሁን እኮ ሰምተን። ከሙስናና ብልሹ አሰራሮች ጋር በተገናኘ የሚነሱ ቅሬታዎች አሉ። ምንም እንዳልነበረው ታሪክ እንዳልነበረው እየታወቀ ስጡት ኮንትራት፣ ስጡት ብድር፣ ስጡት ስጡት ብዬ በአንድ አምስት ቢሊዮነር ያደረገው ኩባንያ የለኝም በሰላም እንዲቋጩ ምን ያህል ቁርጠኛ ነው? በጥባጩ፣ ረባሹ፣ ክላሻ አንጋቹ፣ ጦርነት ጠማቂው ደግሞ መልሶ ሲሸነፍ የሰላም ሰባኪ የሆንና ከሳሽ የሆን የኢትዮጵያ ነገ ገጽታ ምን ይመስል ይችላል ያስባሉ? የኢትዮጵያ ነገርማ የሚያጓጓ የሚያስመረቃ የሚያስቀና ኢትዮጵያ እንዲነበረች የሚያስብል እንደሚሆን ምንም ጥርጥር የለ። ምንድን ነው የሚያነሳሳው፣ ይህንን ተግባር ለመፈጸም? ኢትዮጵያ ወደብ ያጣችበት መንገድ በጣም ያስቆጫል። ኢትዮጵያ ባለፉት 30 ዓመታት ወደብ የላትም። ይሄ የሆነበት መንገድ በጣም ያስቆጫል። እርስዎ የትዳር አጋር ነዎት፣ አባት ነዎት፣ እና ደግሞ የሀገር መሪ ነዎት። በዚህ ሁሉ ሂደት አንድ ላይ ይህንን ሁሉ ማከናወን አይከብድም?